በደቡብ ሱዳን አፐርናይል ግዛት በተባበሩት መንግስታት ድርጅት ሄሊኮፕተር ላይ ዛሬ ከቀትር በኋላ በተሰነዘረ ጥቃት የተባበሩት መንግስታት ድርጅት ሰራተኞችና የደቡብ ሱዳን ጀነራል መገደላቸው ታወቀ። በደቡብ ሱዳን አፐርናይል ግዛት ናስር ውስጥ በማግለል ስራ ላይ በነበረ ሄሊኮፕተር ላይ በተሰነዘረው ጥቃት አብራሪዎቹና ሌሎች የበረራ ሰራተኞች አንድ ጀነራልን ጨምሮ በጥቃቱ ሕይወታቸውን ማጣታቸውን የተባበሩት መንግስታት ምንጮች ገልጸዋል። በሄሊኮፕተሩ ላይ ጥቃቱ የተሰነዘረ የቆሰሉትን የሱዳን ጀነራልን ጨምሮ ሌሎቹን በሁሉም ወገን ስምምነት ለማንሳት ጥረት በተደረገበት ወቅት እንደሆነም ተመልክቷል። የቆሰሉትን ጀኔራልና ሌሎችንም ወታደሮች ከአካባቢ ማንሳት ያስፈልገውና በሁሉም ወገን ስምምነት ላይ የተደረሰው ግጭቱ እንዳይባባስ ቢሆንም በተሰነዘረው ጥቃት የተባበሩት መንግስታት ድርጅት ባልደረቦች የሆኑ አብራሪዎች እንዲሁም ስማቸው ያልተጠቀሰው የደቡብ ሱዳን ጀኔራልና ሌሎችም ወታደሮች ህይወታቸውን አጥተዋል። በደቡብ ሱዳን ውስጥ በተፈጠረው ቀውስ የሰራዊቱ ምክትል አዛዥ ጀኔራል ገብርኤል ዶፕላም አማጽያንን ትደግፋለህ በሚል ትናንት መታሰራቸው ሲታወስ፣ የማዕድን ሚኒስትሩና ሌሎች የሠራዊቱና የሲቪል ኃላፊዎችም መታሰራቸው ይታወቃል።